የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በወቅታዊ ጉዳዮች ዙሪያ መግለጫ ሰጥቷል። የካውንስሉ ጽህፈት ቤት ኃላፊ ፓስተር ጌትነት ለማ በመግለጫቸው በየትኛውም የካውንስሉ አባል በሆነ ቤተ እምነት ዘይትና ውሃ መሸጥ ፈጽሞ የተከለከለ መሆኑን ገልጸዋል። የካውንስሉ አባል የሆነ ማንኛውም ቤተ እምነት ሚኒስትሪ አገልጋይ ዘይት መሸጥ፣ ውሃ መሸጥ አይፈቀድም። ይሄ ማለት ሰው እንደ እምነቱ በዘይት መጸለያ አይቻልም ማለት አይደለም። ነገር ግን ዘይት በብልቃጥ አድርጎ ፎቶ እየለጠፉ እንደ ችርቻሮ አይነት ንግድ ያለው ፈጽሞ ከመጽሐፍ ቅዱስ አስተምሮ ያፈነገጠ የዘይት ሽያጮች ከቅርብ ጊዜ ወዲህ እንደገና እያገረሹ፣ እየተበራከቱ እንደመጡ ይታወቃል። ምዕመናንም ከዚህ ነገር መጠበቅ አለባቸው። ከዚህ በተጨማሪ አገልጋዮች ኮንፈረንስን አስመልክቶ ወደ ከተማ ሲገቡ በመንግስት የጸጥታ ኃይሎች ጭምር የሚደረግ አጀባን የወንጌል አማኞች አስተምህሮ የማይፈቀድ መሆኑን አብራርተዋል። ኮንፈረንስን አስመልክቶ ሲኬድ የሚደረግ አጀባ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወማለን። በዛበት ነገርኛ አንደግፈም። የመንግስት አካላትም ቢሆኑ ለግለሰቦች እጀባ ከማድረግ ይልቅ ፍትህ በማጣት ለተለያየ እንግልት ለሚደረጉ የወንጌል አማኞች ድጋፍ ማድረግ እንዳለባቸው ፓስተር ጌትነት አመላክተዋል። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ አስይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምናለን። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም አለ። የመቃብር ስፍራ አቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን እሱን ያርጉልን። አንድ ነቢይ በመኪና እና በመሰረክ የሚያጅቡልን የጸሎት ቤት አቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አቶ የሚቸገር ብዙ ህዝብ አለ። መንግስት እሱን እሱን ይስራልለኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው። ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዷል። የአገልጋዮችን እጀባ አስመልክቶ ክልሎች እንዳይተባበሩ መልእክት መተላለፉንም ተናግረዋል። ሽጉጥ ታጥቆ መሰረት ታጥቆ የጋጋታ አሰልፎ በጣም ግርግር ፈጥሮ ወደሆነ ከተማ መግባት ምናልባት የህዝቡን ቴንሽን በመስረቅ ገንዘብ ለማሰባሰብ የሚጠቀሙበት መንገድ ሊሆን ይችላል የሚል ግምት አለን። ለሁሉም ክልሎች የሚያስተላልፈው መልእክት እንደዚህ አይነት ጥሪ ሲደረግላቸው፣ አጀብ፣ መሳሪያ ይዞ ማጀብ ተገቢ አይደለም። ተገቢ ስላልሆነ ኦፊሻሊ ደብዳቤም ጽፈናል፣ ለሁሉም ክልሎች። ይሄ ነገር ቢጠየቁም እንኳን የመንግስት አካላት እና በተለይ ሰኩሪቲ አካላት ከዚህ ነገር ትንሽ ጠበቅ ዘይት የሚሸጡ አገልጋዮችን የስም ዝርዝር አስመልክቶ በቅርቡ ለመገናኛ ብዙኃን መግለጫ የሚሰጥ መሆኑም ተመላክቷል።